ሰኔ 6 2017። ጤና ይስጥልኝ አረማሽ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በአማራ ክልል የሚደረገው ውጊያ ተጠናክሮ ቀጥሏል። በአማራ ፋኖና በአገዛዙ ወታደሮች መካከል የሚደረገው ውጊያ ከየትኛውም ጊዜ በላይ ግለቱ እየጨመረ እንደሚገኝ ነው የተሰማው። በጎንደር የፋኖ ኃይሎች በአገዛዙ ኃይል ላይ ያደረሱት ጥቃት አገዛዙን ክፉኛን እንዳስደነገጠው ተሰምተዋል። የፋኖ ኃይሎች በጎንደር በርካታ ከተሞችን በእጃቸው ሲያስገቡ ቁጥሩ የበዛን የአገዛዙ ጦርም ዶጋመድ አድርገውታል ነው የተባለው። በርካታ የአገዛዙ ኃይል የጫነ ወታደራዊ መኪኖችም መጋየታቸው ነው የተሰማው። በእነ ሀብቴ ወልድ የሚመራው የጎንደር ፋኖ መብረቃ የምት እያደረሰ የአገዛዙን የጦር መሪዎችንም አሰናብቷቸዋል። ከጎንደር ሰበር መረጃዎች ደርሰውናል፣ ወደ እናንተ እናቀርበዋለን በ በሌላ በኩል የአማራ ፋኖ በጎጃም ቀጠና የዘመነ ካሴ ልጆች በድሮን እና በታንክ የመጣውን የአብይን ጦር ሰንጥቀው በድሽቃ እና በብሬን እየደበደቡ ወደ መጣበት እንዲመለስ አድርገውታል ተብሏል። ይህ ባህር ዳር ብርጌድ የብልጽግናን ጦር አርበድብዳዋለች። ዝርዝር ዘገባ ይዘንበታል። በወሎ ቤተ አማራም ከባድ ውጊያ ተደርጓል። ነምሬ ወዳጆን በሶስት አቅጣጫ ሊመታ የመጣው የፋኖን ጠንካራ ይዞታ ሊቀማ የመጣው የአገዛዙ ጦር ያላሰበው መብረቃ የምት ትም ደርሶበታል። ዝርዝር ዘገባ ይዘንበታል። በሌላ በኩል ወደ ሶስተኛው የዓለም ጦርነት ሊያመራ ይችላል የተባለለት ከባድ ውሳኔ ተወሰኗል። እስራኤል ኢራን ላይ ከባድ የተባለም ጥቃት ሰንዝራለች። ኢታማዦር ሹሙን ጨምሮም በርካታ የኢራን ጀኔራሎች ተገድለዋል። የኢራን ኒውክሌር ማብሊያም መውደሙ ነው እየተነገረው። ዝርዝር ዘገባ ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ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 ቀዳሚ ወደ ደረኩት ዘገባ አልፋለሁ። እስራኤል ትላንት ማምሻውን በኢራን ላይ ጥቃት ፈጽማለች። እስራኤል በጥቃቱ የኢራን የኒውክሌር ጣቢያዎችንና ወታደራዊ አዛዦችን ኢላማ ማድረጓ ነው እየተነገረው። እስራኤል ጥቃቱን ኦፕሬሽን ራይዚንግ ላዮን ብላ የሰየመችው ሲሆን ጠቅላይ ሚኒስትር ቤንያሚን ኒታንያሆም ኢራን ለእስራኤል ሕልውና ስጋት ነች ሲሉም ተናግረዋል። እስራኤል ከኢራን የአጸፋ ምላሽ ሊኖር እንደሚችል በመገመትም ለሀገሯ የአስቸኳይ ጊዜም አዋጅ አውጃለች። የኢራን ብሔራዊ ሚዲያ በጥቃቱም የአቤቱ ዘብ አዛዥ ሁሴን ሳላሚ መገደሉንም አስታውቀዋል። በተጨማሪም የኢራን ወታደራዊ ኃይል ዋና አዛዥ ኢታማዦርቹ መሐመድ በአግሬሂም ተገድለዋል። ኢራን አሜሪካ በጥቃቱ ተባባሪ ሆናለች ብላ የከሰሰች ሲሆን የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጥቃቱ ከመፈጸሙ በፊት መረጃው እንደነበራቸው በመግለጽ በጥቃቱ ግን የአሜሪካ ተሳትፎ የለበትም ብለዋል። ዓለም አቀፍ የኒኩለር ቁጥር ጥር ማዕከል በጥቃቱ የኢራን ዋነኛ የኒኩለር ጣቢያ ላይ ጥቃት መፈጸሙንም አረጋግጠዋል። በጥቃቱ በኢራን የሚገኙ ትላልቅ ስድስት ወታደራዊ ማዘዣዎች የተመቱ ሲሆን ወታደራዊ አዛዦችን ጨምሮ ሁለት የኒኩለር ሳይንቲስቶችም ተገድለዋል። በጥቃቱ የኢራን መንፈሳዊ መሪም አያቶልሃ አሊ ካማኒ ዋና አማካሪ መጎዳታቸውም ተነግሯል። የእስራኤል የመከላከያ ሚኒስትር ከጥቃቱ በፊት ለአይሁድ ሕዝብና ለእስራኤል ወሳኝ የሆነ ነገር ይፈ ፈጸማል ማለታቸውም ተዘግበዋል። ኢራን ከጥቃቱ በኋላ ሀሰተኛ መረጃ የሚያሰራጩ ሰዎችን በህግ እጠይቃል ያለች ሲሆን ከጥቃቱ በኋላም በዓለም ላይ የነዳጅ ዋጋ በአስር በመቶም ጨምሯል ተብሏል። የኢራኑ የውጭ ጉዳይ ሚኒስትር የዓለም አቀፍ ማህበረሰቡም የእስራኤልን ጥቃት እንዲያውቅ ሲጠይቁም ተመድ ሁለቱም ሀገራት ወደ ጦርነት ከመግባት እንዲቆጥቡም አሳስቧል። የኢራን መንፈሳዊ መሪም አያቶላም እስራኤል ኢራንን በማጥቃቷም ራሷ ላይ መጥፎ ነገር እንዲፈጸሙ ሆናለችም ብለዋል። ኢራን የአጸፋ ምላሽ እንደምትሰጥ ሲጠበቅ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን እስራኤላውያን ጥብቅ የሆነ ወታደራዊ መመሪያዎችን እንዲከተሉም አሳስበዋል። ጉዳዩ ከረረ ብሏል። አሁን በቀጥታ ወደ ሀገር ቤት ጉዳዮች አልፋለሁ። ይህ ፋኖን ጠንካራ ይዞታ ለማስለቀቅ በሶስት አቅጣጫ ማጥቃት ያደረገው የብልጽግና ኃይል ሰራዊት ተመትቶ ሰብአዊና ቁሳዊ ኪሳራ ደርሶበት ተመለሰ ተባለ። ይህ ብልጽግና አገዛዞም ሰራዊቱ የምስራቅ አማራ ኮር አንድ ስር የሚገኘውን ባለሸረጡ ክፍለ ጦርን ለማጥቃት ለመክበብ ብሎም ይዞታውን ለማስለቀቅ በትላንትናው ዕለት ማለዳ ጀምሮ በሶስት አቅጣጫ ቢሰለፍም አይቀመሴዎቹም የባለሸረጡ ክፍለ ጦር አናብስቶች እያሳደዱም ሲመቷቸው ውለው የማታ ማታ ወደ መነሻ ካምፕም አስገብተውታል፣ ነው የተባለው። በዚህም በብልጽግና በኩል በርካቶች እስከ ወዲያኛው ሲሸኙ ቁጥራቸው በውል አልታወቀ ቁስለኛ ሆነው መመለሳቸውም ተረጋግጧል። በብልጽግና በኩል ከሟቾች መካከል የብልጽግና ኃይል በብቃቱ የሚተማመንበትና ከሌሎች የስናይፐር ተኳሽ የተለየ ክብር ይሰጡ የነበረው የስናይፐር ተኳሽ እንደሚገኝበት ነው የውጊያ መረጃዎች የሚያሳዩት። በመሆኑም በብልጽግና በኩል የደረሰው ሰብአዊ ኪሳራ እንዳለ ሆኖም የፋኖ ኃይሎች የውጊያ ስልታቸውን ከመከላከል ወደ ማጥቃት መቀየሩና በፋኖ በኩል የደረሰ ምንም አይነት ሰብአዊና ቁሳዊ ኪሳራ አለመድረሱን ከግምት ውስጥ ስናስገባ በውጊያው የፋኑ ኃይሎች ያገኙት ውጤት ከፍ ያለ ነው ሲሉም የመረጃ ምንጮች ይገልጻሉ። ይህ የብልጽግና ኃይል በደረሰበት አካባቢ የማህበረሰቡን ቤት በዘፈቀደም እየፈተሸና የተዘጉ በሮችን እየሰበረም የግለሰቦችን ውድ ንብረት በመዝረፍ ሀብሩ እየተባለ በሚጠራው ቀበላይም የፋኑን ምት መቋቋም ሲያቅተው አራት እድሜያቸው ከሰባ አምስት በላይ የሆኑ የእድሜ ባለጸጋዎችንና አንድ ወጣት በግፍ ረሽነዋል ሲል የባለሽርጡ ክፍለ ጦር ቃል አቀባይ ፋኖ መሐመድ ሞገስ ለሚዲያ መግቢያችን ገልጿል። ወደ ጎጃም ስናልፍ የብልጽግና ኃይል መውጫ መግቢያም አቶ አልተባለ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ ጊዮን ሰለሞን ሻለቃ በትላንትናው ዕለት የብልጽግናን ኃይል ወራሚት ቀበሌም ጫጫና አትን ጉሳም ጎጥ ላይ የተለመደውን የሐሰት ድራማውን ለማሰራትና የአርሶ አደር መሳሪያ ለመሰብሰብ የተለያዩ የማታለያ አጀንዳዎችን በመያዝ የተጓዘውን የብልጽግናን ኃይል በረኞቹ ሰለሞን ሻለቃዎች ተወርውረው በመሄድ የብልጽግናን ኃይል በድሽቃና በብሬን እየደበደቡ በመጣበት እግሮም እግሬ አውጪኝ ብሎ ተቀጥቅጦም እንዲመለስ አድርገውታል ሲሉ የፋኑ ኃይሎች ገልጸዋል። በዚህ ውጊያ ላይ የብልጽግና ኃይል መድፍን ጨምሮ ድሮን ለማንቀሳቀስ የሞከረ ቢሆንም ናጅሬ ግን አልቀመስ ብለውታል። የአካባቢው ማህበረሰብ እንግልቱ በስቶብናል በማለትም ወንዱም ሴቶም በጫካው ከፋኖ ጋር ተሰልፎም ታሪክ ሰርተዋል ሲሉም የአይንማኞች ይገልጻሉ። ይህ በእንዲህ እንዳለም የብልጽግና ኃይል በየቀኖም ፋኖን እየተቀላቀለ ነው። ይህ ፋኖን ጠንካራ በትር መቋቋም ያልቻለው የብልጽግና ኃይል እየፈራረሰ በየቀኖም ፋኖን እየተቀላቀለ ነው። በዛሬው ዕለት ብቻም 12 የብልጽግና ኃይል የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠናን ተቀላቅለዋል። በዚህም መሰረት አራት የአድማ ብተን አባላት የቀኝ አዝማች ስሜነ ደስታ ብርጌድን ሲቀላቀሎ፣ ሁለቱ ከአዲስ ቅድም ሁለቱ ከትሌሊ በመክዳት ወደ ንስሮቹ ከነሙሉ ትጥቃች ሰዎቻቸው መቀላቀላቸውን የተነገረው በተመሳሳይ ጌታ ነው። አብይ አይቾም በመርጦ ለማርያም ከተማ በሚሊሻ ታፍሶ ቢጠረነፍም ሳይውል ሳያድር መከላከያውን በከዘራ በማለት ሙሉ ትጥቁን ይዞ አባይ ሸለቆ ብርጌድን ተቀላቅለዋል። በተጨማሪም አራት የብልጽግና ኃይል ከመከላከያና ከአድማ ብተና ወደ አፋ ባሃ በጎጃም ቀጠና ኮሮኔል ታደሰ ሙሉነ ብርጌድ ተቀላቅለዋል። አሁን በቀጥታ ከሰሞኑም እጅግ ድንቅ መረጃዎች እየወጡበት ካለው የጎንደር ግንባር ተግባር አልፋሉ በማዕከላዊ ጎንደር እንፍራንዝ አቅራቢያ በተፈጸመ ሽምቅ ጥቃት አንድ ፓትሮል ሙሉ ወታደር ከነ ተሽከርካሪው መውደሙ ተሰምቷል። በአፋባሃ በጎንደር ቀጠና ዳግማዊ ቴድሮስ አንደኛ ኮርሰር በሻለቃ መአዘዝ የሚመራው የፋኖ ኃይል በማዕከላዊ ጎንደር እንፍራንዝ አቅራቢያ በትላንትና ሁለት ከቀኑ ዘጠኝ ሰዓት ተኩል ላይ በፈጸመው ድፈጣ ጥቃት አንድ ሙሉ ፓትሮል የአገዛዙ ወታደር ከነ ተሽከርካሪው ዶጋ ምድ ስለመደረጎም ሚዲያችን ከአፋበሀ ጎንደር ቀጠና ህዝብ ግንኙነት መምሪያ ያገኘው መረጃም ያመላክታል። ይህ በእንዲህ እንዳለም ከፍተኛ ድል እየተገኘበት ያለው አውደ ውጊያ በቋራና አባይ ዳር እንዲሁም ቀዝቀዝ መካከል አሁንም አምስተኛ ቀኑን ይዞ እንደቀጠለ ነው ሲሉ የፋኖ ኃይሎች አስታወቁም። ባለፉት አራት ቀናት ከፍተኛ ድልንም አግኝተናል ሲሎ የአፋበሀ በጎንደር ቀጠናም አሳውቀዋል። ከፍተኛ ቁጥር ያለው የአገዛዙ ሰራዊት ሙትና ትኩስለኛ ሆኗል። 123 ተመትቶም ከጥቅም ውጭ ሆኗል። ዘጠኝ የአገዛዙ ወታደሮች ከፍተኛ አመራሮች እስከ ወዲያኛው ተሸኝተዋል። ማለትም አምስት የመቶ አለቃ ማድረግ ያላቸው ሶስት ሻምበልና አንድ ዘመቻ መሪ ሲሆኑም፣ በሚገርም ሁኔታ አብዛኛውን አስክሬን ማንሳት አለመቻላቸው ሌላኛው የአገዛዙ ሰራዊት የመድከምና የመሸነፍ ጣረሞት ላይ መሆኑን ማሳያ ነው ሲሉም የአይንማኞች ይናገራሉ። በአጠቃላይ በዚህ ትንቅንቅ በበዛበት መደበኛም አውደ አገዛዙ ሰራዊት በቀጠና ያለውን ሰራዊት ከባድ መሳሪያዎችን እንዲሁም የሰማይ ድሮን መጠቀም ቢችልም በውጊያ ስልት የተካኑት የአማራ የቁርጥ ቀን ልጆች ሆኑት የፋኖን በትር በፍጹም መቋቋም አልቻለም። ይልቁንስ የአገዛዙ ሰራዊት የመዋጋት ስነ ልቦናው ከእለት እለት አሽቆልቁሏል፣ የሚይዘው የሚጨብጠው ጠፍቶታል፣ እየተንቀሸቀሸም ይገኛል ሲሎም የመረጃ ምንጮች ይገልጻሉ። ታዲያ ከዚህ ጋር በተያዘም የአፋ ባሃ በጎንደር የአምስተኛ ኮር የህዝብ ግንኙነት ሲሆነው ፋኖ አብነት ሞላ በጎንደር እየተደረገ ስላለ ውጊያና እየተካሄዱ ስላሉ ሁነቶች ማብራሪያ ሰጥቷል። አድምጠነው ነው እንመለስ። ኛ ስለሆንክ ስምህን ለተመልካቾች አስተዋውቀ። ሰሞኑን በቀጠናችሁ እየተደረገ ያለው ተጋድሎ ምን እንደሚመስል ግለጸልን። እሺ አመሰግናለሁ። መመር ፋሎ አብነት ሙላ ይባላለሁ። የዳግማዊ ቴዎድሮስ አምስተኛ ኮር የህዝብ ግንኙነት ኃላፊ ነኝ። እንደሚታወቀው ሰሞኑን የአማራ ፋኖ ብሔራዊ ኃይል ጎንደር ከተና የዳግማዊ ቴዎድሮስ የዳግማዊ ቴዎድሮስ አምስተኛ ኮር በተደጋጋሚ ድል እየተቀዳጀ ቆይቷል። እንደሚታወቀው በትላንትናው ዕለት ሰኔ አራት ቀን ሁለት ሺህ አስራ ሰባት ዓመተ ምህረት ከአዲስ ዘመን የተነሳ የጥላት ኃይል ማለትም በጥላት አጠራር ጥምር ኃይል ብሎ የሚጠራው ኃይል ማለት ነው አድማ በትን ሚሊሻ መከላከያ በጋራ በመሆን ወደ ሚካኤል ደብር አቅጣጫ መንቀሳቀስ ጀምሯል። የተንቀሳቀሰውም ሶስት ለአራት ከሌቱ ስምንት ሰዓት ጀምሮ ነው። ወደ ሚካኤል ደብር አቅጣጫ የተንቀሳቀሰው በሶስት አቅጣጫ ነው የተንቀሳቀሰው ከአዲስ ዘመን አስታ ተብሎ በሚጠራው ቀጠናና ከአዲስ ዘመን አርኖ ጋርኖ ወደ ሚካኤል ደብር አቅጣጫ በሚወስደው አውራ ጎዳናና እንዲሁም ደግሞ ከአዲስ ዘመን መነሻውን አድርጎ ፍራዝ ተብሎ በሚጠራው ከተማ ማክሰኝትን አልፎ ጥቁም አብረ የሚባለው አካባቢ ነው የተንቀሳቀሰው በሶስት አቅጣጫ። በዚህም ሲንቀሳቀስ ብዙ ሀያ ሶስት የሚባለው ቡድን መሳሪያ በመያዝ የተንቀሳቀሰው እንግዲህ፣ እንደሚታወቀው የጠላት ኃይል በሶስት አቅጣጫዎች ተንቀሳቅሷል። በዚህ ሶስት አቅጣጫዎች ሲንቀሳቀስም የወገን ኃይል ከ ወገን ማለትም ትግሉን ከሚደግፉ አካላት መረጃዎችን እንዲደርሰን ሆኗል። መረጃዎች ወደኛ አቅጣጫ ማለትም ወደ ዳግማዊ ቴዎድሮስ ምስተኛ ኮር መረጃው በመድረሱ ቀድመን ጥላት የሚመጣባቸውን አቅጣጫዎች በመዝጋት የጠላትን ኃይል ድባቅ መምታት ተችሏል። በተለይም ደግሞ ከአስታ ወደ ሚካኤል ደብር ተንቀሳቀሰውን የጠላት ኃይልና ከአርኖ ጋር ነው ወደ ሚካኤል ደብር ተንቀሳቀሰው የጠላት ኃይል ወደ ሚካኤል ደብር እንዳይገባ ከፍተኛ ውጊያ ተደርጓል። በተለይ በተለይ ደግሞ ከአርኖ ጋር ነው ወደ ሚካኤል ደብር ጅራት ተብለው በሚጠራው ስትራቴጂካዊ ቦታ ተንቀሳቀሰው ጠላት ከቅጡ ቁጣት ተቀጥቶ ያን ቀጠና ወደ ኋላ በማፈቅፈቅ በእንፍራዝ ማክሰኝት አድርጎ በተለምዶ ስሙ ደጉማ ተብለው በሚጠራው አካባቢ ወደ ሚካኤል ደግባ ወደ ሚካኤል ደብር ለመግባት ሞክሯል። ነገር ግን በአናብስቶቹ የዳግማዊ ቴዎድሮስ ኮራ አናብስቶች አማካኝነት ወደ መጣበት እንዲመለስ ተደርጓል። በሌላ በኩል ደግሞ ከአስታ ወደ ሚካኤል ደብር ለመግባት የተንቀሳቀሰው ጠላት ጫማቅ ተብሎ በሚጠራው የገጠር ቀበሌ ላይ ከፍተኛ ምት ተመርቶ አብዛኛው ሰራዊቱ ሙትና ቁስለኛ ሆኖ እዛው ላይ እንዳይንቀሳቀስ ነው የተደረገው። እዛ ቦታ ላይ በተለይ ጨማቅ ተብሎ የሚጠራው ቦታ ላይ ከፍተኛ የወገን ኃይል ትጋር ነው ያደረገበት። በኮሩ ያሉ አምስት ክፍለ ጦሮች ማለትም መብረቅ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ ጉንደሬ በጋሻው ክፍለ ጦር፣ ፋና ወቤ ክፍለ ጦር እና ብዙዛምባ ንጉሶ ክፍለ ጦሮች ናቸው እንግዲህ ከፍተኛ ተጋድሎ ያደረጉት ነገራችን ላይ ክፍለ ጦሩ በስሩ ሰባት ክፍለ ጦሮችን ነው ያሉት። ነገር ግን ኬል ደብረ አካባቢ ና በቀጠናው እየተንቀሳቀሱ ያሉት በትላንትናው ና በዛሬው ተከራሩ ላይ እዚህ አምስቱ ክፍለ ጦሮች ናቸው። ውጊያውንም በበላይነት ያካሄዱት እነዚህ ክፍለ ጦሮች ናቸው ማለት ነው። ስለዚህ ከፍተኛ ተጋድሎ የተደረገበት ጫማቅ ተብሎ የሚጠራው የገጠር ቀበሬ ነው። እዛ የገጠር ቀበሬ ላይ የወገን ጦር ከፍተኛ መናበብ፣ ከፍተኛ አንድነት የታየበት በተቃራኒው ደግሞ የጠላት ጦር አንገት የደፋበት ከአመራሩ ጀምሮ እስከ ነፍስ ወከፍ ተዋጊዎች ጭምር ከፍተኛ መስዋዕትነት የከፈሉበት ቀጠና ነው። በዛ ቀጠና ላይም የጠላት ኃይል ሙትና ቁስለኛውን ከአርሶ አደሮች ቤት በማስቀመጥ የፈረጠጠ ሲሆን እዛ ውጭ አማቀም የሚባለው አካባቢ ላይ ከፍተኛ ኩምብል የሚባል ከፍተኛ ስትራቴጂካዊ ቦታ በመውጣት የቡድን መሳሪያ በመተኮስ የቆሰለበትንና አስከሬኑን ለመከላከል ጥረት አድርጓል። ነገር ግን ያ መከላከልና ከፍተኛ የሆነ የድሽካ እሩምጣ መጠቀም የራሱን ወገን እንዲያድን አላስቻለውም። በተቃራኒው አናበስቶቹ የዳግማዊ ቴዎድሮስ ኮራ ታጋዮች የበላይነትን እንዲቀዳጁን ያደረጋቸው። አመሰግናለሁ ለሰጥኸኝ መረጃ መምር። አሁን ላይ ውጊያው ጋብ ብሏል። እንደው ደግሞ ብልጽግና ሁልጊዜም ሲሸነፍ ንጹሀንን ይጎዳልና መረጃው ደርሷቸው ይሆን፣ በንጹሀን ላይ የደረሰ ጉዳት አለ? እንደሚታወቀው እንግዲህ በሁሉም የአማራ አካባቢዎች በሚባል ደረጃ ይህ የጠላት ኃይል በወገን አናብስቶቹ ከፍተኛ ምት ሲደርስበት የበቀር በትሩን የሚያሳርፈው በንጹሀን ወገኖቻችን ላይ ነው። ትላንትም፣ ቅድም እንደገለጽኩልሽ ጫማቅ በሚባለው ቀጠና ላይ ከፍተኛ ምትን እንደማስተናገዱ መጠን በኢትዮጵያ ሰዓት አቆጣጠር ከአስራ አንድ ሰዓት ተኩል እስከ አስራ ሁለት ሰዓት ገደማ ቁስለኛውንም የሞተውንም እየሰበሰበ ቦታ እያስያዘ ነበር እና ከፍተኛ ቁጥር ስለተ ከፍተኛ ቁጥር የሆነ ኃይሉም ሙት ስለሆነበት በዛ ተበሳጭቶ ሁለት ንጹሃንን የበቀለ እርምጃ ወስዷለኝ። ከእነዚህም ከተወሰዱት መካከል ለጊዜው ስማቸው ያልተገለጹ በእድሜያቸው የጠና አዛውንት እዛን ሰዓት ላይ የእርሻ ተግባራቸውን ሲያከናውኑ የነበሩ አዛውንትና እድሜዋ ከአስራ አምስት ከአስራ ስምንት አመተ ምረት የነበረች አንዲት ወጣትን በበቀለ እርምጃ እንዲገደሉ አድርገዋለኝ። እንግዲህ ይህ የበቀለ እርምጃ አሁን ብቻ የተጀመረ አይደለም። በተለይ የፋኖ ትግል ከተጀመረ ጊዜ ጀምሮ ከፍተኛ ጥቃትና ከፍተኛ የሆነ እርምጃ በሚወሰድባቸው ሰዓት ላይ ንጹሀን ላይ የበቀለ እርምጃ የማሰቃየት፣ የመግደል፣ የአማራ ማህበረሰብ የማያደርገውን የማይፈጽመውን ተግባራት ሲፈጽሙበት ቆይተዋል። አሁንም ሱን ነው እያደረጉ ያሉትን። አመሰግናለሁ። ሌሎች ተጨማሪ መረጃዎች ሳሉ ውጊያውን ሲመራ የነበረ ማራፋኖ ብሔራዊ ሀይል በጎንደር ቀጠና የመብረቅ ክፍለ ጦር ዘመቻ ዘርፍ ኃላፊ የነበረ ውጊያውን ፊት ለፊት ሲመራ የነበረ ጓዳች እናተናል። ይህ ጓዳችን አምሳሉ ጋሻው ወይ ማድዋ ይባላል። ፊት ለፊት የማራፋኖ ብሔራዊ ሀይል የጎንደር ቀጠና የመብረቅ ክፍለ ጦር የዘመቻ ዘርፍ ኃላፊ ነው። ውጊያውን ፊት ለፊት ሲመራ የነበረ ከዚህ በፊትም በርካታ ጅብሮችን የፈጸመ ዲሽቃ ተኳሻችን የነበረ ነገር ግን በአሁኑ ሰዓት የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና የመብረቅ ክፍለ ጦር የዘመቻ ዘርፍ ኃላፊ የነበረ ነው ጓዳችን። ከበለሳ እስከ ደንቢያ፣ ከብናት እስከ አምባጊዮርጊስ ወቢስ ድረስ ጠላት የመሰከረለት ወገንም ብቻ ሳይሆን ጠላት ጀግንነቱን የመሰከረለት ጓዳችን ነበር። ይህ ጓዳችን እንግዲህ ፊት ለፊት ጠላትን አንገት በማስደፋት ጠላትን በማንበርከክ የጀግና ሞት ሞቷለኝ። እንግዲህ በትላንትናው እለት ይህ ጓዳችን የሚካኤል ደብረ ሕዝብና የአካባቢው ማህበረሰብ የክፍለ ጦር አመራሮችና አባላት እንዲሁም የአማራ ፋኖ ብሔራው ብሔራዊ ኃይል ጎንደር ቀጠና የአማራ ፋኖ አንድ መቶ ጎንደር ስራ አስፈጻሚዎች በተገኙበት በሚካኤል ደብር በሚካኤል ቤተ ክርስቲያን የቅብር ስነ ስርአቱ ተፈጽሟል። እንግዲህ በትግሉ ላይ ያሉ የተለያዩ ክፍለ ጦሮች አመራሮችና አባላት፣ እሱን የሚያውቁት የትግላችን ደጋፊዎች፣ ማህበረሰብ ክፍሎች የጓዳችንን አምሳሉ ጋሻውን ወይም አድዋን አላማ እንደሚያስቀጥሉ ቃል ገብተውን እንድናል ሁሉም የማህበረሰቻችን ክፍል ከጎናችን እንደሆነ እንደ አጠቃላይ ከአማራ ፋኖ ብሔራዊ ኃይል ጎን እንደሆነ ማረጋገጥ ችለናል። ያለው መረጃ ይሄው ነው። በጣም አዝናለው። መምህር ትግሉ በመስዋዕትነት የታጀበ ነው። ውድ ህይወታቸውን የሚከፍሉልን ፋኖዎች በየቀኑ አሉ። በዚህ አጋጣሚ ሁሉም ለትግሉ እንዲነሳ ማስተላለፍ የምትፈልገው መልእክት አለ? አመሰግናለሁ። እንግዲህ እንደሚታወቀው ፋኖ ትግል የህልውና ትግል ነው። የአማራ ህዝብ በሁለንተናዊ መንገድ የህልውና አደጋ ተደቅኖበታል። ይህን የህልውና አደጋ እስከ ወዲያኛው ለመቀልበስ ሁሉም የአማራ ህዝብ በትግሉ ላይ መሳተፍ እንዳለበት አምናለሁ። የአማራ ህዝብ ብቻም ሳይሆን የአማራ ህዝብን የአማራ ህዝብን የሚደግፉ ከአማራ ህዝብ ጋር አብረው የኖሩ እንዲሁም ከአማራ ህዝብ ጋር አብረው እስከ ወዲያኛው መኖር የሚፈልጉ ወዳጆቻችን ትግሉን መደገፍ ትግሉን መቀላቀል ትግሉን በሁለንተናዊ መንገድ ተሻጋሪ እንዲሆን መደገፍ መቻል አለባቸው ብዬ አስባለሁ። እንግዲህ እንደሚታወቀው በትግላችን ላይ በርካታ ደንቃራዎች ከውስጥም ከውጭም ተደቅነውብናል። እነዚህም ደንቃራዎች ግን ማሸነፍ የምንችለው እንደ አማራ በአንድ መቆም ስንችልና ከአማራ ማህበረሰቦችም የአማራ ወዳጆች ኢትዮጵያውያን ሲደግፉን ነው እና የአማራ ህዝብ ለጠላት ወግነህ የምትፋለመን አድማበትን በመከላከያ ውስጥም ያላችሁ የአማራ ተወላጆች፣ የፖሊስ አባላት የርሻዎች ወደ ትግላችን ማለትም ወደ አማራ ፋኖ ነው ብሔራዊ ሀይል በጎንደር ቀጠና ሊሆን ይችላል፣ በወሎ ቀጠና ሊሆን ይችላል፣ በሸዋ ቀጠና ሊሆን ይችላል፣ እንዲሁም በጎጃም ቀጠና ሊሆን ይችላል፣ እየተቀላቀላችሁ ከትግላችን አብራኩ ውስጥ እንድትቀላቀሉ ጥሪ እያስተላለፍኩ በተለይ በተለይ አሁን ያለንበት ወቅት የክረምት ወቅት ነው እና ይህ ወቅት ለትግራችን በጣም አመች ነው። በአራቱም ግዛቶች የምትኖሩ ወይም ትግራችሁን እያካሄዳችኋላችሁ የፋኖ አባላት ይህን ወቅት መጠቀም ይኖርብናል። ይህን ወቅት የተለያዩ እቅዶችን በማቀድ ትግላችን ማካሄድ ይኖርብናል ማለት ነው። የምፈልገው ትግላችን በሁለት እግሩ ወደ መቆም ደረጃ እየተሸጋገረ መሆኑን እናውቃችሁ ከጎናችን እንድትቆሙ ለማለት እፈልጋለሁ። ከዚህ በተጨማሪ በትግላችን ላይ በተለያዩ ጎራ እንድንሰለፍ፣ እርስ በርሳችን እንዳንግባባ፣ እርስ በርሳችን ከመደጋገፍ ይልቅ በተቃርኖ ላይ እንድትቆም የምታደርጉን የአማራ ተወላጅ ወንድሞቻችን እህቶቻችን፣ እሱን ትረታችሁ በአንድነት እንድንቆም በተደጋገፍን አብረን እንድንጓዝ የሚያደርጉ አጀንዳዎችን እንድትቀርጹልንና እንድታወያዩን ማለት እፈልጋለሁ። እንግዲህ ለጊዜው ያለ የመረጃ ይሄ ነው። አመሰግናለሁ። በጣም አመሰግናለሁ ለሰጥኸኝ መረጃ። በሌሎች መረጃዎች ሌላ ጊዜ እንገናኛለን። ከልብ አመሰግናለሁ። እሺ፣ አመሰግናለሁ። ተመልካቾቻችን በፍሪ ፕሬስ ቻናል በፋኖ 24 ዝግጅታችን በጎንደር ቀጠና ሲካሄድ የሰነበተውን ተጋድሎ አስመልክተን ያደረግነው ቆይታ ይመስላል።